ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁለን። በአመሻሹ የስፖርት የመረጃ ሰዓታችን በሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናነሳሳላችሁ ዳግም ተገናኝተናል። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅግ እጅግ ከልብ አድርገን እናመሰግናለን። እንደተለመደው በዛሬው ፕሮግራማችንም የተለያዩ የዝውውር ጉዳዮችን በስፋት ወደ እናንተ እያደረስን ቆይታችንን የምናደርግም ነው የሚሆነው። ከጠዋት ጀምሮ እንግዲህ ሲሰሙ የነበሩ የተለያዩ የዝውውር ጉዳዮች አሉ። እነሱን ጉዳዮች በስፋት የምናነሳበትን ፕሮግራማችንን ነው ይዘን የቀረብ ነው። አብራችሁኝ እስከ ፕሮግራሙ ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። ከመሸጋገሪያ በኋላ ተመልሰን እንመጣለን። አብራችሁኝ ሁኑ። ሪያል ማድሪድ ለመሀል ተከላካዩ ተጫዋች 65 ሚሊዮን ይሮ ሊያቀርብ ነው። የ22 ዓመቱ የመሀል ተከላካይ ለማስፈረም በሚደረገው ፉክክር ሪያል ማድሪድ፣ ሊቨርፑል እና ቸልሲን በመቅረም 65 ሚሊዮን ይሮ ለማቅረብ ዝግጁ ናቸው። ሪያል ማድሪድ በገበያ ውስጥ ያሉትን እድሎች መከታተሉን ቀጥሏል። እናም በአውሮፓ ውስጥ ካሉት እጅግ በጣም ተስፋ ሰጪ ተከላካዮች በአንዱ ላይ እይታውንም አድርጓል ነው የተባለውም ካስቴሎ ሉኬባ የ22 ዓመቱ ፈረንሳዊ የመሀል ተከላካይ በአርቢ ላይፕዚግ ድንቅ የውድድር ዘመንን እያሳለፈ ነው። የነጮቹ ቡድን የተከላካይ መስመራቸውን ለማጠናከር በማሰብም 65 ሚሊዮን ዩሮ የመጀመሪያ ክፍያ ለማቅረብም የተዘጋጁ ሲሆን ተጫዋቹ ወደፊት የሚያሳየው ብቃትና ውጤትን መሰረት በርካታ ጉርሻዎችም ለአርቢ ላይፕዚግ ይኖራሉ ተብሎ ነው የሚጠበቀው። በጠንካራነቱና በፍጥነት ችሎታው ጎልቶ የወጣው ሉኬባ ወደ ጀርመኑ ክለብ ከመጣበት ጊዜ ጀምሮ የአረብ ለብዚግ ቁልፍ ተጫዋች ነው። ተከላካዩ እድሜው ለጋ ቢሆንም ብቃቱን ያሳየበት መንገድ በአውሮፓ ትልልቅ ክለቦች ፍላጎትም ቀስቅሷል። የተከላካይ አጫዋት ከሪያል ማድሪድ ፍላጎቶች ጋር በትክክል ይጣጣማል፣ ምክንያቱም ለረጅም ጊዜ የሚቆይም የመሀል ተከላካይ ሲፈልጉ የነበሩ ስለሆነ ሉኬባ ጥሩ አማራጫቸው ነው። አንቸሎቲ የሉኬባን መምጣት አጽድቆታል። የነጩ ክለብ ተጫዋቹን ለብዙ የውድድር ዘመናትም ሲከታተለው የቆየ ሲሆን ሉኬባ ጥሩ የረጅም ጊዜ መፍትሄዎችም ሊሆን እንደሚችል ነው የሚታመነው። በተጨማሪም ወጣቱ እንግዲህ ክለቡን ለሚቀጥሉት ዓመታት ከፍተኛ ጥራት ያለው የመሀል ተከላካይ እንዲኖረውም ያስችላል ተብሎ ይታሰባል። ሪያል ማድሪድ ለተጫዋቹ ጠንካራ ፉክክር የሚገጥመው ቢሆንም ስምምነቱን ለመጨረስ ግን የተዘጋጀ ይመስላል። አረቢ ለብዜሽ ዋጋውን ከተቀበለ ካስቴሎ ሉኬባ በመጪው ገበያ ላይ ካሉት ድንቅ ፈራሚዎች አንዱ ሊሆን እንደሚችል ነው ዘገባዎች እያሳዩ የሚገኙት። የማሪንጌ ቡድን በአውሮፓ እግር ኳስ ውስጥም ካሉት ዋና ዋና ቡድኖች መካከል አንዱ አድርጎም ያስቀምጠዋል ተብሎ ነው የሚታሰበው። አርሰናልና ማንቸስተር ሲቲ በዚህ ሲዝን በኮሞ የደመቀውን የአጥቂ አማካዩን እየፈለጉት እንደሆነ ዘገባዎች ያሳያሉ። የሪያል ማድሪድ አካዳሚ ምርት በአሁኑ ጊዜ በጣሊያን ሴሪ አ ውስጥ ለኮሞ እየተጫወተ የሚገኝ ሲሆን እንዲሁ የአርሰናልና የማንቸስተር ሲቲን ትኩረትም እየሳበ ነው። የፕሪምየር ሊጉ ክለቦችም አርሰናልና ማንቸስተር ሲቲ በክረምቱ አንዳንድ ትልልቅ ለውጦችን እንደሚያደርጉ ይጠበቃል። ምክንያቱም ሁለቱም አሰልጣኞች በሚቀጥለው የውድድር ዘመን ሊቨርፑልን ለሊግ ሻምፒዮንነት ለመወዳደር በቡድናቸው ውስጥም ተጫዋቾችን ለመጨመር ዝግጁ ናቸው። ምንም እንኳን የሊግ ዋንጫ አሁንም በሂሳብ ደረጃ ባይጠናቀቅም የአርነስ ሎት ሊቨርፑል በዚህ ሲዝን ከሚኬል አርቴታው አርሰናል እና ከፔፕ ጓርዲዮላ ማንቸስተር ሲቲ በላይ ሆኖ ሊጉን እንደሚያሸንፍ ግን እርግጥ ይመስላል። ሁለቱም አሰልጣኞች የቡድናቸውን የመሀል ሜዳ ለማጠናከር እየፈለጉ ነው። እናም በከቼንዶ ኦፍሳይድ ምንጮች መሰረትም ደግሞ የኮሞ አጥቂ አማካይ ኒኮፓስ ኢላማ ያደረጉበት ተጫዋቻቸው ነው። ከፕሪሚየር ሊግ ክለቦች በተጨማሪ ኢንተር ሚላን የሪያል ማድሪዱን አካዳሚ ምርትን ለማስፈረምም ፍላጎት አላቸው። የኢንተር ሚላኑ አሰልጣኝ ሲሞኔ ኢንዛጊ ኒኮፓስ በ3 4 1 2 ፎርሜሽን ወይም ደግሞ በ3 5 2 ፎርሜሽን መጫወት እንደሚችል ያስባሉ። ባለፈው ክረምት ከሪያል ማድሪድ የወጣውና በአሁኑ ጊዜ ለኮሞ እየተጫወተ የሚገኘው ወጣቱ ባለተሰጠውም ከአርሰናል የዝውውር ኢላማዎች መካከል ከፍተኛ ደረጃ ላይም ይገኛል። አርሰናሎች በመሃል ሜዳ ላይ ለውጥን ማምጣት የሚችሉ ተጫዋቾችን ለመጨመር በማሰብም ስፔናዊውን ማስፈረም ይፈልጋሉ። የአጥቂ አማካይ ቦታ ላይ በክለቡ ካፕቴን ማርቲን ኦዴጋርድ የተያዘ ቢሆንም አርሰናሎች ግን በዚህ ቦታ ላይ በቂ ጥልቀት የላቸውም። የአመቱ ኒኮፓዝ ገና ወጣት ነው። ነገር ግን በዚህ ሲዝን በሴሪ ኤ ያሳየው ብቃትም ከፍተኛ ደረጃ ላይ ለመድረስም የሚያስፈልገው ነገር እንዳለው ነው እያሳየ የሚገኘው። በዘንድሮ ውድድር ዘመን ለሴስ ፋብሬጋሱ ኮሞ ቡድን ስድስት የሊግ ግቦችንና አምስት አሲስቶችን በማድረጉ ክለቦች እንግዲህ ባሳየው ብቃትም ተደንቀዋል። ጋርዲዮላ የተጫዋቹን እድገት በቅርበት እየተከታተለው ሲሆን ከማንቸስተር ሲቲም ሆነ ከአርሰናል የተውጣጡ ስካውቶችም ተጫዋቹን ከፊዮረንቲና እና ናፖሊ ጋር ባደረገው ጨዋታ ላይም ተመልክተውታል። በሁለቱም ጨዋታ ኒኮፓዝ ጎልና አሲስት ማድረግ የቻለበትን አጋጣሚ ነው የተመለከት ነው። ሪያል ማድሪድ ኒኮፓዝን መልሶ ለመግዛት አማራጮች አላቸው። እናም ይሄ ለወጣቱ ባለ ተሰጦ ደግሞ ለወደፊት ጠቃሚ ነገር ሊሆን ይችላል። ማድሪድ በ2025 ክረምት 8 ሚሊዮን ዩሮ ሊሸጠው በ2026 9 ሚሊዮን ዩሮ ወይም በ2027 10 ሚሊዮን ዩሮ ፓዝን የመግዛት መብት አለው። በተጨማሪም ሪያል ማድሪድ ፓዝ መልሶ ላለመግዛትም እንግዲህ ከወሰኑ ወደፊት ከሚሸጥበት ዋጋም 50 በመቶ ያገኛሉ። እነዚህ አማራጮች በዝውውሩ ፉክክር ውስጥም ጠቃሚ ይሆንላቸዋል ተብሎ ነው የሚታሰበው። ሊቨርፑሎች ሶስት የአያክስ ተጫዋቾችን እየተመለከቱ እንዳለ መረጃዎች ያሳያሉ። ዦሬ ልሃቶ በሊቨርፑል ራዳር ውስጥ ከሚገኙ ሶስት የአያክስ ተጫዋቾች አንደኛው ነው፣ ዋናውም ነው። ሊቨርፑል እንግዲህ የአያክሱን ተከላካይ ዦሬ ልሃቶን በድጋሚ ተመልክተውታል ነገር ግን ሁለቱን የቡድን አጋሮች በቅርበት ጊዜ ሲከታተሉ እንደነበረውም ዘገባው አመልክቷል። ሀቶ በግራ መስመር ተከላካይ ሆኖ መጫወት በመቻሉም በሊቨርፑል ከፍተኛ ኢላማዎች መካከል አንደኛው እንደሆነ ተለይቷል። ሆላንዳዊው እንደ መሀል ተከላካይ ወይም የመስመር ተከላካይ ሆኖ መጫወት ይችላል። ሁለቱም ሚናዎች ሊቨርፑልን ሊያጠናክሩት የሚፈልጓቸው ናቸው። ሆኖም ግን አርነስሎት በአንፊልድ ዡሪየል ሀቶን በቀጣይ ዓመት ይፈልጉታል። በሚቀጥለው ሳምንትም 19 ዓመት የሚሞላው የአያክስ አካዳሚ ተመራቂ ሊቨርፑሎች በተቻላቸው መጠን ስለሱ ብዙ ግንዛቤ ለማግኘትም በቅርቡ ሃቶን በተደጋጋሚ ሲመለከቱት እንደነበር ነው ዘገባዎች የሚያሳዩት። እንደ ቲቢ አር ፉትቦል ዘገባ የቅርብ ጊዜ የስካውት ጉዞቸው የተካሄደው ባለፈው ሳምንት ነበር። አያክስ ጨዋታውን 2 ለ0 ሲያሸንፍም ጁሬል ሃቶ በግራ ተከላካይ ቦታ ላይ ተጫውቷል። ነገር ግን ሊቨርፑል ሲመለከተው የነበረው ሃቶን ብቻ አልነበረም። በሪፖርቱ መሰረት ሊቨርፑል በ2023 አያክስ ከቮልስበርግ የተቀላቀለው የ22 ዓመቱ የቀኝ መስመር ተከላካይም ሀቶን እንግዲህ በተመሳሳይ ዓመትም አክስ ከጌንክ የተቀላቀለው ቤልጀማዊው የ19 ዓመቱ አጥቂ ሚካንም እንዲሁም እነሱንም እንደነበር ነው የሚገለጸው። ቲቢያር እንዳረጋገጠው ሀቶ ሊቨርፑልን 40 ሚሊየን ፓውንድ ሊያስወጣ እንደሚችል ተናግሯል። ነገር ግን በራዳር ላይ ላሉት ሌሎች ተጫዋቾች ምንም አይነት ዋጋ አልተጠቀሰም። በሊቨርፑል ያለው ኮንትራት ሲጠናቀቅ የተቃረበውና በሪያል ማድሪድ የሚፈለገው ትሬንት አሌክዛንደር አርኖልድ ሊተካ የሚችል ተጫዋችም ይፈልጋሉ። እንግዲህ በጉድስስ በበኩሉ የቀኝ መስመር ወይም ደግሞ የቀኝ እግር ሆኖ የግራ ክም ተጫዋች በመሆኑ የሞሐመድ ሳላ ተተኪ ከመሆን ይልቅ እንደ ኮዲ ጋክፖና ሉዊስ ዲያስ በአንፊልድ ውስጥ ሚም ለሚጫወቱት ሚናም መፎካከር ይችላል። የሊቨርፑል ዋና ተፈላጊ ቦታ የግራ መስመር ተከላካይ እንደሆነም ጭብ አሁን ላይ እየተገለጸ ይገኛል። ባርሴሎና ለአርሰናሉ ኮኮ በ45 ሚሊዮን ዩሮ ለማቅረብ ፍላጎት አለው። ባርሴሎና ለፕሪሚየር ሊጉ ተጫዋች 45 ሚሊዮን ዩሮ ለማቅረብ ፍቃደኛ ሲሆኑ በስምምነት ውስጥም ሌላ ተጫዋች ሊያካትቱም ይችላሉ። የእንግሊዙ ክለብ ብራዚላዊውን ተጫዋች ከገበያ ዋጋ ከፍ ያለ ጥያቄን ካገኘ ሊሸጥ ስለሚፈልግ የጋብርኤል ማርቲኔሊ የወደፊት እጣ ፈንታ በዚህ ክረምት ከአርሰናል ሊለቅ እንደሚችል ነው የሚያሳየው። የክንፍ ተጫዋቹ በቅርብ ጊዜ ውስጥ በአርሰናል ቤት ከሚወደዱት አንዱ ነበር፣ ነገር ግን የሌሎች ትልልቅ እንግዲህ ክለቦች ፍላጎትን ከፕሪሚየር ሊግ መውጣቱን ሊያፋጥነው ይችላል። ባርሴሎና በጋብርኤል ማርቲኔሊ ላይ ከፍተኛ ፍላጎት አሳይተዋል፣ እናም የተጫዋቹን አገልግሎት ለማግኘትም የ45 ሚሊዮን ዩሮ አቅርቦትም ለማቅረብ ተዘጋጅተዋል። ከፋይናንሻል ጉዳዮች አንጻር የካታላኑ ክለብ ተጫዋቹ የሚመጣበትን ሁኔታ ለማመቻቸት ተጫዋቾችን በስምምነት ውስጥ ለማካተትም ፈቃደኞች ናቸው። ጋብርኤል ማርቲኔሊ ተጫዋቾችን የመቀነስ የግብ ዕድሎችን የመፍጠርና ጠቃሚ ግቦችንም የማስቆጠር ችሎታ ያለው ሲሆን በብራዚል እግር ኳስ ውስጥም ካሉ ብሩህ ተስፋዎች አንዱ መሆኑን አሳይቷል። የ23 ዓመት ወጣት ለባርሴሎና ለወደፊቱ ማራኪ ኢንቨስትመንትም ይሆናል። ባርሴሎናዎች የማጥቃት አማራጫቸውን ለማጠናከር በሚደረገው ጥረት ውስጥም ጋብርኤል ማርቲኔሊ ዋነኛው ተመራጩ ነው። አርሰናል ጋብርኤል ማርቲኔሊን ከገበያ ዋጋ በታች መሸጥ አይፈልጉም። በአንጻሩ አርሰናል ተስማሚ ዋጋ እንግዲህ ከመጣለትም የመሸጥ እድልን ተጠቅመው ወደፊት ለሚመጡት ተጫዋቾችም በፋይናንስ ረገድ ሽያጩ ሊጠቅማቸው እንደሚ እንደሚችል ያስባሉ። ይህ በእንዲህ እንዳለ በማርቲኔሊ ጉዳይ ነገሮች ክፍት ናቸው። እናም ሁሉም ነገር የሚያመለክተው ከዚህ ክረምት በጋብርኤል ማርቲኔሊ የወደፊት እጣ ፈንታ ላይ ወሳኝ ይሆናል ተብሎ ነው። አሁን ላይ የሚጠበቀው አምጌ ፖስት ኮግሎ መሸጥ የሚፈልገው የ28 ዓመቱ የቶትናም ኮኮብ ክሪስታል ፓላስ ሊያስፈርሙ ይፈልጋል። ቶተናም በክረምቱ የዝውውር መስኮት ስራ ሊበዛባቸው ነው። ምክንያቱም በቡድናቸው ላይ ትልቅ ለውጦችን ለማድረግም አቅደዋል። የስፐርሱ አለቃም እንግዲህ ማቲያስ ቴለን ኬቨን ዳንሶን እና አንቶኒ ኪኒስኪን በጥር የዝውውር መስኮት አስፈርመዋል። ነገር ግን ፈራሚዎቹ እስካሁን ጥሩ ውጤት ባያስገኙም ቶትናም በክረምቱ አዳዲስ ተጫዋቾችን ወደ ቡድናቸው ለመጨመር ቆርጠው ተነስተዋል። ቶትናሞች ከዚህ ሲዝን በኋላ ሊለቋቸው ከሚፈልጓቸው ተጫዋቾች መካከል አንደኛው አማካዩ ኢቪስ ቢሱማ ነው ሲል ጊቭ ሚ ስፖርት ዘግቧል። የአማካዩ ቅርጽ፣ የጉዳት ጉዳዮች፣ የቅጣት ነገሮች፣ በሰሜን ለንደኑ ክለብ ያሳለፈው ደካማ አስተዋጽኦን በማሳየቱም ከሶስት ዓመታት በፊት ከብራይተን ወደ ክለቡ የተቀላቀለ በኋላ በክረምቱ ለመልቀቅም ይገደዳል ተብሎ ይጠበቃል። የ28 ዓመቱ አማካይ በዚህ የውድድር ዓመት የጀመረው 12 የፕሪምየር ሊግ ጨዋታዎችን ብቻ ሲሆን፣ ይህም ለቶትናም ሆትስፐርሱ አለቃ የወደፊት እቅድ ውስጥም እንደሌለ ያሳያል። ፖስተኮግሉ በገበያው ላይ ያሉትን አማራጮች እየተመለከቱ አማካዩ ክለቡን ለቆ ለመውጣትም ፈቃደኛ ነው። ቶትናም የክሪስታል ፓላሱን ሁለቱን ኢብሬቼ ኢዜን ና ማርክ ጎሄን የማስፈረም እድልን እየተመለከቱ ሲሆን ይህ ግዙፍ የዝውውር ጥያቄ ደግሞ 138 ሚሊዮን ፓውንድም ሊያስወጣቸው እንደሚችል ነው የሚገመተው። ፎተንሃይሞች በዚህ ክረምትም በቡድን ውስጥ ትልቅ ኢንቨስትመንትም ለማድረግ እቅድ አላቸው። ስፐርሶች ከደካማ የውድድር ዘመን በኋላ በክረምቱ የዝውውር መስኮት ፍላጎታቸውን በማሳደግ ትልልቅ ዝውውሮችን ለማድረግ እየተዘጋጁ ነው። ፎተንሃይም አሁንም የውድድር ዘመኑን ያለ ዋንጫ ሊያጠናቅቅም እንደሆነ ይታመናል። በዚህ የውድድር ዘመን ቡድኑ ያሳየው እንግዲህ ብቃት ዝቅተኛ በመሆኑ የአሰልጣኙን የወደፊት እጣ ፈንታን በተመለከተ ጥያቄዎች ሲነሱ ቆይተዋል። ነገር ግን ሁኔታዎቹን ለመቀየር ባለው አቅም ሙሉ እምነትም ስላላቸው ክለቡ ሊደግፈው ይፈልጋል ነው እየተባለም የሚገኘው ማንቸስተር ዩናይትድ የሊቨርፑል ኢላማ የሆነውን ተጫዋች ለማስፈረም ፉክክሩ ወጥቷል ሲል ፋብሪዚዮ ሮማኖ ዘግቧል። ለሊቨርፑል ትልቅ መነቃቃት በሚሆነው ጉዳይ ላይ ማንቸስተር ዩናይትድ ኢላማው ሚሎስ ኪርኬዝን ለማስፈረም ከውድድሩ ውጪ እንደሆኑ መስማቱን። ዩናይትድ በጥር ዝውውር መስኮት ፓትሪክ ዶርጉን ከሊቺ ያስፈረመዋል። ሊቨርፑልና ማንቸስተር ዩናይትድ ከሚሎስ ኪርኬዝ ጋር ባለፉት ወራት እንግዲህ ስማቸው ሲያዝ ቆይተዋል። ነገር ግን ሁሉም ክለቦች እስካሁን ድረስ እንግዲህ ከስምምነት ላይ አልደረሱም። አሁን ላይ እንግዲህ ቀያዮቹ የሃንጋሪያዊን ኮኮብ ለማስፈረም ንግግሮችን መጀመራቸው ሪፖርቶች በመግለጽ የሚሎስ ኪርኬዝ ውድድርን እየመሩ ያሉ ይመስላሉ። የሚሎስ ኪርኬዝ የቀድሞ ወኪል የሄንዝ ስፖርት ኤጀንሲ ሪቻርድ ሄንቺ በቅርቡ ተጫዋቹ ለሊቨርፑል መፈረም እንደሚችል ተናግሯል። የአንድሬው ሮበርትሰን ብቃት በመቀነሱ ቀዮቹ የግራ ተመላላሽ ለማስፈረም ይፈልጋሉ። የዝውውር ኤክስፐርቱ ፋብሪትሲዮ ሮማኖ የሚሎስ ኪርኬዝ ሁኔታ በተመለከተ ወቅታዊ መረጃን አቅርበዋል። በዩቲዩብ ቻናሉ ላይ ኪርኬዝ በጠሯር ኤጀንሲውን መቀየር ችሏል። ፋሊ ራማዳኒ አዲስ የውክልና ያገኘ ሲሆን የተጫዋቹ ቀጣይ እርምጃ ለሌላ ክለብ እንደሚሆን ግልጽ ነው። ለክረምቱ የዝውውር መስኮት ትልቅ ክለብ እየፈለጉለት ነው። አሁን ላይ በወርን መዝን ያከብራል። ሙሉ በሙሉም ደግሞ በሜዳው ላይ እያተኮረ ነው። በዚህ ውድድር ዘመን አፈጻጸሙ በጣም ጥሩ ነበር። ነገር ግን በክረምቱ ከሚለቁ ተጫዋቾች አንዱ እንደሚሆን ይጠበቃል። ኬርኬዝ ላይ ፍላጎት ያላቸው ብዙ ክለቦች እንዳሉም ነው የሚገለጸው። ማንቸስተር ዩናይትዶች ፓትሪክ ዶርጉን አስፈረመዋል። ስለዚህም ያ ቦታ በድጋሚ ይሸፈናል ተብሎ አይታሰብም። ኬርኬዝ በክረምት ከቦርንመዝ ሊወጣ ይችላል። ሊቨርፑሎች ተጫዋቹን እየተከታተሉት ይገኛሉ እና ሚሎስ ኪርኬዝ ሊቨርፑልን ብቻ ሳይሆን በበርካታ ክለቦች ዝርዝር ውስጥም ይካተታል። እናም በእርግጠኝነት ደግሞ በክረምት የዝውውር መስኮት ሊታዩ ከሚችሉ ተጫዋቾችም አንደኛው ነው ተብሎ ነው የሚታሰበው። አዲሱ ወኪሉ ፋሊ ራማዳኒ ፌድሪኮ ኬዛን ወደ ሊቨርፑል ያመጣው ወኪል ነው። ስለዚህም ግንኙነቱን ማየትና ምን እንደሚሆንም ማየት አለብን ሲል ነው ፋብሪዚዮ ሮማኖ ነው የሚገልጸው። ሊቨርፑልና ማንቸስተር ዩናይትድ ኢላማቸው የሆነው ሚሎስ ኪርኬዝን በዚህ ሲዝን ለቦርንመዝ ጥሩ ዓመት ነበረው። በዚህ የውድድር ዘመንም ለቦርንመዝ በሁሉም ጨዋታዎች ተሰልፎ ሲጫወት ሁለት ጎሎችን አስቆጥሮ አራት ለጎል የሆኑ ኳሶችን አመቻችቶ ማቀበል ችሏል። በዚህ የዝውውር ዘመን እያንዳንዱ የፕሪሚየር ሊግ ጨዋታ ለቦርንመዝ የጀመረ ሲሆን ካደረጋቸው 27 ጨዋታዎች ውስጥም አራት ጨዋታዎች ብቻ ተቀይሯል። ኪርኬስ ከቦርንመዝ ጋር ያለው ውልም በ2028 ያበቃል። አሁን ያለው የገበያ ዋጋ 28 ሚሊዮን ዩሮ አካባቢ እንደሚሆን ይገመታል። የሪያል ማድሪዱ ኮኮ ቪኒሲዮስ ጁኒየር በ2024 የባሎን ዶር ሽልማት ላይ አስቴቱን ሰጥቷል። የሪያል ማድሪድ አጥቂ ቪኒሲዮስ ጁኒየር በ2024 በማንቸስተር ሲቲው አማካይ ሮድሪ ሽልማቱን ካጣ በኋላ ስለ ወደፊቱ የባሎን ዶር ዕድሎችን እያሰበ ነው። ቪኒሲዮስ በ20234 የውድድር ዘመን ሎስ ብላንኮቹን ሶስት ዋንጫዎችን ካሸነፉ በኋላ ለዚህ ሽልማት ከተጠበቁት ተጫዋቾች እንደነበር የሚሆነበት ምክንያት ቪኒሲዮስ በሶስት አመታት ውስጥ ሁለተኛውን የላሊጋና የቻምፒየንስ ሊግ ድርብ ድልን በማስመዝገቡ ነው። ይህም ሮድሪ ለሽልማቱ የበቃው ዩሮ 2024ን ከስፔን ጋር በማሸነፍና ከሲቲ ጋር ጠንካራ ሲዝን በማሳለፉ ነው። ባሎንዶር ባለፉት አመት ቪኒሲዮስ እንደሚያሸንፍ ቢያምንም ባለመሳካቱ አሁንም ስለ ወደፊቱ ጊዜ ለማሰብ መርጧል። ሰዎች ያሰቡትን ይመርጣሉ። ባሎን ዶርን የማሸነፍ ህልም አልነበረኝም፣ ነገር ግን ወደ ሽልማቱ ስጠጋ እንደማሸነፍ አምኘው ነበር። አሁንም ብዙ ዕድሎች ይኖሩኛል። ቀደም ብዬ ሁለት የአውሮፓ ቻምፒየንስ ሊግ ዋንጫዎችን አሸነፍ፣ ያለው እናም ብዙ ተጨማሪ ዋንጫዎችንም ለማሸነፍ እሰራለሁ ብሏል። እዚህ የመጣውት ፕሬዝደንቱና ክለቡ የሰጡኝን ቦታ ለማሳየት ነው። የማድሪድ ውለታ አለብኝ። ታሪክ መስራት ለመቀጠልም ሁሌም ዝግጁ ነኝ። በዚህ ማሊያ ብዙ ጎሎችን ማስቆጠርና ብዙ ጨዋታዎችን መጫወትም እንደምችል ተስፋ አደርጋለሁ። ጥቂት አሸንፍ ያለው ነገር ግን ብዙ ማሸነፍ እችላለሁ። በአሁኑ ጊዜ ምርጥ ላይ ነኝ ሲልም የተናገረው ቪኒሲዮስ ጁኒየር በውድድር አመቱ በ35 ጨዋታዎች 17 ጎሎችንና 12 አሲስቶችን በማስመዝገብ ከሪያል ማድሪድ ጋር በጥሩ የውድድር ዘመን ላይ ይገኛል። ይህም በላሊጋ በ20 ጨዋታዎች 9 ግቦችንና 7 አሲስቶችን ማድረግ ችሏል። ቪኒሲዮስ ጁኒየር በዚህ ውድድር ዘመን ስለነበረው ቅርጽና የአካል ሁኔታ ካለፈው ዓመት በኋላ ስለነበረው አካላዊ ሁኔታም ይናገራል። አሁን ላይ በጣም ጥሩ ላይ ነኝ። ጉዳት ደርሶብኝ ነበር። በብዙ ጨዋታዎች በሁሉም ውስጥም 100% መሆን አይችሉም። ሁልጊዜም ጥሩ አትሆንም። ሁልጊዜም የአካል ብቃት ላይ ዝግጁ ሆነህ አትገኝም ብዙ ተጫዋቾች ከነ ጉዳት እየተጫወቱ ነው። የኔ የውድድር ዘመኑ በጣም በጥሩ ሁኔታ ላይ እየሄደ ይመስለኛል። ሰዎች ከኔ ብዙ እንደሚፈልጉና ከኔ የበለጠ መፈለጋቸው የተለመደ ነው። አሁን ላይ ግን የውድድር ዘመኑ ወሳኝ ጊዜ መጥቷል። እናም በማድሪድ በዚህ የውድድር ዘመን የተሻለ እንጫወታለን ሲልም ነው የተናገረው ቪኒሲዮስ ጁኒየር። ማንቸስተር ሲቲ የቡንደስሊጋውን ተጫዋች ለማስፈረም ፍላጎት አለው። ከዚህ ቀደም በቸልሲ ይፈለግ ነበር። ማንቸስተር ሲቲ የቡንደስሊጋውን ኮከብ ሚካኤል ኦሊሴን ወደ ቡድናቸው የመጨመር ፍላጎት እንዳላቸውን የተዘገበው በፌጂያስ ዶት ኔት ላይ የወጣው ዘገባ እንደሚያሳየው ከሆነም የሲቲው አለቃ ፔፕ ጓርዲዮላ ራሳቸውን የባየር ሚኒኩን አጥቂ በቡድናቸው ውስጥ እንደሚፈልጉ ገልጸዋል። ሚካኤል ኦሊሴ በቅርብ ዓመታት ውስጥ በእግር ኳስ ውስጥ ካሉት ከፍተኛ አቅም ካላቸው ተጫዋቾች አንዱ ሆኗል። በክሪስታል ፓላስ ያሳየው ብቃትን ተከትሎ ወደ ባየር ሚኒክ የሄደ ሲሆን በዚህ ውድድር ዓመት ለባቫሪያኑ ቡድንም ትልቅ ግልጋሎትን እየሰጠ ነው። በክንፍና በ10 ቁጥር ሚና መጫወት የሚችለው ሚካኤል ኦሊሴ በዚህ ሲዘን በ36 ጨዋታዎች 25 የጎል አስተዋጽኦችን ያደረገ ሲሆን 13 ግቦችን እና 12 አሲስቶችም አሉት። በየትኛውም የአጥቂ ክፍል ውስጥም የመጫወት ችሎታ ጋርዲዮላ ሁለገብ ተጫዋቾችን የሚፈልግ አሰልጣኝ ነው። ጥሩ ምርጫም ይሆናል። ስፔናዊ ሁልጊዜም ከስርዓቱ ጋር የሚስማማ ተለዋዋጭና ታክቲካል ተጫዋቾችን ይመርጥጣል ሆኖም ግን በአንድ ወቅት የቸልሲ ኢላማ የነበረው ሚካኤል ኦሊሴ እስከ 2029 ክረምት ድረስም ከባየር ሚኒክ ጋር የሚቆዩ ውላለው ማንቸስተር ሲቲ አገልግሎቱን ማግኘት ከፈለገ በባየርነ ጠረጴዛ ላይ ከፍተኛ ዋጋ ማቅረብ አለባቸው ይህም ባቫሪያኖቹን እንዲደራደሩ ያስገድዳቸዋል እንደ ኤርሊንግ ሃላንድ ያሉ ድንቅ ጎል አስቆጣሪዎች እንደ ጀሬሚ ዶኩ ፊልፎደን ሳቪኒሆ ያሉ ወጣቶች የማጥቃት አቅም ያላቸው ተጫዋቾች ቢኖሩም ሚካኤል ኦሊሴ ትልቅ ጭማሪ መሆኑ ግን ግልጽ ነው ምንም እንኳን ጃክ ግሪሊሽ በአሁኑ ጊዜ ጉዳት ቢደርስበትም አስፈላጊ በሚሆንበት ጊዜ ልዩነት መፍጠር የሚችል ተጫዋች ነው። ጋርዲዮላ ሚኬል ኦሊሴን ስለሚወደው በተጫዋቹ ብዙ ችግሮችን መፍታት ይፈልጋል። ሚኬል ኦሊሴን እንደ ኬቨን ደ ብሮይና ና በርናርዶ ሲልቫ ያሉ ተጫዋቾችም ተተኪ ሊሆን ይችላል። ቤልጃማዊው አማካይ 33 ዓመቱ ላይ ሲሆን፣ ፖርቱጋላዊው የጨዋታ አቀጣጣይም 30 ዓመቱ ላይ እንደሚገኝ ነው ዘገባዎች የሚያሳዩት። የ23 ዓመቱ ሚኬል ኦሊሴ ለሁለቱም የረጅም ጊዜ ተተኪ ሊሆን ይችላል። ፈረንሳዊ በዋነኝነትም የክፍ ተጫዋች እንደመሆኑ ለጃክ ግሬልሽ ወይም ደግሞ ሳቪኒሆ ወይም ዶኩ መተካት ይችላል። በባየር ሚኒክ ያሳየው ተጽዕኖ ከፍተኛ በመሆኑ ለሲቲም እንግዲህ ሚኬል ኦሊሴ ከተጠባባቂ ወንበር እየተነሳ ልዩነት የሚፈጥር ትልቅ አቅም ያለው የመጀመሪያ ቡድን ዋና ተጫዋች አድርገውም ሊመለከቱት እንደሚችሉ ነው ዘገባዎች እያሳዩ የሚገኙት። አርሰናል ማርቲን ዙቤሜንዲንና ፓብሎ ባሪዮስን ኢላማ አድርጓል። አርሰናል ፓብሎ ባሪዮስን ከማርቲን ዙቤሜንዲ ቀጥሎ አማራጭ አድርገው ለይተውታል። ለአርሰናል ጋር ጥሩ ግንኙነት ያለው ጋዜጠኛ እንዳለው ከሆነ አርሰናሎች ከሌሎች አራት የፕሪሚየር ሊግ ክለቦች ጋር ሲያስ ስለነበረው የአትሌቲኮ ማድሪዱ አማካይ ምን እንደሚያስቡ ተናግሯል። ማርቲን ዙቤሜንዲ በዓለም ላይ ካሉ ምርጥ የተከላካይ አማካዮች አንዱ ሲሆን ከውድድር አመቱ መጨረሻ በኋላም በሪያል ሶሴዳድ የመቆየት እድሉ አነስተኛ ነው። የቲም ቶክ የዝውውር ዘጋቢ ቤን ጃኮብስ እንዳለው ከሆነ አርሰናል ዙቤ ሜንዲን ለማስፈረም እንግዲህ ስለማስፈረሙ ተስፈኛ መሆኑን ገልጾ ከደሞዝ እና ደግሞ ከቦነስ አወቃቀሩ አንጻር ሰፋ ያለ በግል ስምምነት ላይም ተደርሷል ብሎ ነው የሚያስበው። ሆኖም ግን አርሰናል ዝውውሩን ለመጨረስ እርግጠኛ አይደለም። በተለይም ሪያል ማድሪድ የስፔኑን አማካይ ማግኘት ይፈልጋል። ሪያል ማድሪድ ከሶሴዳድ ጋር ያላቸው ጥሩ ግንኙነት የዙቤ ሜንዲን ስምምነት እንዲያደርጉ እንዲረዳቸው ያምናሉ። ማንቸስተር ዩናይትድም የ26 ዓመቱን አማካይ ፉክክርን መቀላቀሉ ነው የተዘገበው። እንደ ጋዜጠኛ ግሬን ቤሊ ዘገባ አርሰናል የአትሌቲኮ ማድሪድ ካ ባሪዮስን ከዙቤሜንዲ ቀጥሎ አማራጭ አድርጎም ለይቶታል። ባሪዮስ በአትሌቲኮ የወጣቶች ቡድን በኩል ወጥቶ እራሱን በዋናው ቡድን ውስጥም አቋቁሟል። የ21 ዓመቱ ተጫዋች እስካሁን በዚህ ዓመትም ባደረጋቸው 27 ጨዋታዎች ሁለት አሲስቶችን ማድረግ ችሏል። ቤይሊ ለአርሰናል ኢንሳይደርም ሲናገር አርሰናል ዙቤሜንዲን ይፈልጋል፣ ይህንንም እናውቃለን። ዙቤሜንዲ ለአርሰናል ዋነኛ ምርጫ ነው፣ እናም ከጥር ወር ጀምሮ ንግግሮች በመካሄድ ላይ ናቸው። ነገር ግን አርሰናሎች እየዋሃ አይደሉም፣ አማራጮች ተጫዋቾችንም እንዲሁ ይፈልጋሉ። በዚህም በቦርዱ ላይ ቀጣይነት ያለው ግምገማ አለ፣ እናም ደግሞ የመሀል ሜዳ ተጫዋች ፍላጎታቸው የተለየ አይደለም። በዚህ ውድድር ዘመን ጎልቶ የወጣው ፓብሎ ባሪዎስን መፈለጉ አያስገርምም ሲል የተናገረው እሱ በእውነት እንቁ ነው። አርሰናል ከዚህ ቀደም የአትሌቲኮውን አማካይ የነበረውን ቶማስ ፓርቴን እንደወሰዱት እንግዲህ መርሳት የለብንም። በሚገርም ሁኔታ በዚህ ክረምትም መሀል ሜዳ ላይ ሌላ አዲስ ተጫዋች ከእነሱ ሊያመጡ ይችላሉ ተብሎም ይታሰባል። ቤይሊ እንግዲህ አርሰናል ለባሪዮስ የሚከፍለውን የዝውውር ሂሳብ ባይጠቅስም ከአትሌቲኮ ግን ኮንትራቱ ውስጥም 100 ሚሊዮን ዩሮ የውል ማፍረሻ ስለ አትሌቲኮ አማካዩም ከውል ማፍረሻው በታች ለመሸጥም ፈቃደኛ ካልሆኑ ባሪዮስ ከዙቤሜንድ የበለጠ ውድ ፈራሚ ያደርገዋል። ዙቤሜንድ የውል ማፍረሻው 51 ሚሊዮን ፓውንድ ነው። እንግዲህ አርሰናሎች ፓብሎ ባሪዮስን ለማስፈረም ፉክክር ይገጥማቸዋል ለአርሰናል በክረምቱ የዝውውር መስኮት ባሪዮስን ለማዞር ቢያስብም የሰሜን ለንደኑ ክለብ ይህንን ለማድረግ ትልቅ ስራ ይጠብቃቸዋል ምክንያቱም አርሰናሎች ለልጁ ቢያንስ ከሶስት የፕሪምየር ሊግ ክለቦች ፉክክር ስለሚገጥማቸው ነው የአርሰናል የሰሜን ለንደን ባላንጣ ቶተናም ባሪዮስን መፈለጉና እሱን ደግሞ ለማስፈረም የ ባንኩንም እንግዲህ እንግዲህ ለመፈተሽም ፍቃደኞች እንደሆኑ ነው የሚነገረው የስፔን ሚዲያ እንደዘገበው ከሆነ ቸልሲም ባሪዎስን ለመውሰድ ያስባል ነው ያለው። ብሩህ መሆኑን እና ለባሪዎስም ስም 70 ሚሊዮን ዩሮ ለመክፈልም መዘጋጀቱን ዘግቧል። ሊቨርፑሎች በስፔናዊው ላይ ከፍተኛ ፍላጎት ማሳየቱ ተዘግበው የነበረ ሲሆን ማንቸስተር ሲቲ በሮድሪ ላይ የደረሰው ጉዳትን ተከትሎ ከሱ ጋርም ተገናኝቷል። የአምናው የፕሪሚየር ሊግ ሻምፒየን ኒኮ ጎንዛሌዝን በጥር የዝውውር መስኮት ከማስፈረሙ በፊት ባሪዮስን ይመለከት እንደነበር ነው የተገለጸው። ቶተንሃም በሮሜሮ አስገራሚ የአርጀንቲና ጥሪ ምክንያትም ተበሳጭ ተባለ። ክሪስቲያን ሮሜሮ በጉዳት ቢታገልም ለአርጀንቲና ብሔራዊ ቡድን ተጠርቷል። ክሪስቲያን ሮሜሮ በዚህ ዓመት ብዙ ባይጫወትም ለዓለም ዋንጫ ማጣሪያ ጨዋታዎች ከጠራ በኋላም ቶትናም ከአርጀንቲና ብሔራዊ ቡድን ጋር ሊጋጭ ይችላል። ሮሜሮ በታህሳስ ወር መጀመሪያ ላይ ቶትናም ሆትስፐርስ በሜዳው በቼልሲ 4-3 በተሸነፈበት ጨዋታ ጉዳት በማስተናገዱ ከሜዳ ርቋል። በዚህ ጨዋታ የማል ተከላካዩ ሚኪ ቫን ደቬንም በድጋሚ የትከሻ ጉዳት አጋጥሞት ነበር። ሁለቱም ተጫዋቾች ከአንጌ ፖስት ኮግሉ ቡድን ከራቁ 3 ወራት ሆኗቸዋል። አውስትራሊያዊው አለቃ እንደ አርኪ ግሬ፣ ቤን ዴቪስ እና የጥር ፈራሚዎቹ ኬቨን ዳንሶ የመሳሰሉት ጋር በመሆን እንዲሁም ደግሞ ራዱ ድራጉሲን ባሉ ተከላካዮች ኋላ መስመሩን እንዲመሩ አድርጎታል። በእርግጥ ቶትናም ሮሜሮና ሚኪ ቫንደቨን ቶሎ እንዲመለሱ በሚያስደንቅ ሁኔታም ጥንቃቄ አድርጓል። ስለዚህም የተጫዋቾቹ መዘግየት የስፐርስ ደጋፊዎችን እንዲበሳጩም እያደረገ ነው። የ26 ዓመቱ ተከላካይ ሀገሩ እንግዲህ የመጫወት ምርጫ እንዳለው በብዙ የቶትናም ደጋፊዎች መታወቁ ሮሜሮን የተመለከተ የቅርብ ጊዜ ዜናዎችም በጥሩ ሁኔታ የመሄድ እድላቸው አነስተኛ ነው። አርጀንቲና ከዩራጓይ ጋር ማርች 21 እና ከብራዚል ጋር ማርች 26 በሚያደርጉት ትልልቅ የዓለም ዋንጫ ማጣሪያ ጨዋታዎችም ለመሳተፍ ብቁ እንደሚሆን ሙሉ ተስፋ አላት። ሆኖም ቶተናም ሁኔታውን በቅርበት ይከታተላል ነው የተባለው። ፖስትኮግሉ በሮሜሮ በሚኪ ቫንደቬል ላይ ጥንቃቄዎችን ማድረጉን ቀጥሏል። ባለፈው ማክሰኞ ሲናገር ፖስትኮግሉ ለቀጣይ እሁድ የቦርነመዙ ጨዋታ ወይም ደግሞ ለዩሮፓ ሊጉ ኤዘዳል ካማር ጋር ሲኖሩም የሚችሉ እድሎችን ተናግሯል። ሁለቱም ተጫዋቾች ሐሙስ ወደ ኔዘርላንድ አልሄዱም፣ እንግዲህ ዛሬ ጨዋታቸውን አያደርጉም። ዶሚኒክ ሶላንኬም ከዛሬው ጨዋታ ውጪ ነው። አሰልጣኙ ሲናገር የመጀመሪያ የዩሮፓ ሊግ ጨዋታ ለሶስቱም እንግዲህ ይሆናል፣ በእርግጥም ሙሉ በሙሉ ወደ ልምምድ ይመለሳሉ። እናም በሳምንቱ መጨረሻ ቦርንማውዝን እንገጥማለን፣ እናም ለዚያ ጨዋታ ለመጫወት በጣም የተሻሉ እድሎች አሏቸው። በእርግጠኝነት በመልሱ የዩሮፓ ሊግ ጨዋታ ሁሉም ለመጫወት ዝግጁ ሆናሉ ሲል የተናገረው የሶስቱም ተጫዋቾች መመለስ ቶተናም እጅግ አሳዛኝ የነበረውን የውድድር ዘመን እንዴት እንደሚለውጠው ለማየትም እድል ይኖራል። በአውሮፓ ውድድር ስኬታቸው ላይ ትልቅ ለውጥን ሊያመጣ ይችላል። ሮሜሮና ሚኪ ቫንደቬንም ሙሉ ለሙሉ ለጨዋታው ዝግጁ ከሆኑ በፕሪምየር ሊግ ውስጥም ካሉት የተሻለ ተከላካይ መስመር ጥመት መሆናቸውን እንመለከታለን ተብሎ ነው የሚታሰበው። ባየር ሚኒክ የማኑኤል ኖዌርን ምትክ መርጧል። ባየር ሚኒክ ማኑኤል ኖዌርን የሚተካ ማን እንደሆነ ከወዲሁ ወስኗል። የባቫሪያኑ ክለብ አይኑን በብራይተኑ በረኛ ባርት ቭሩት በርት ብሩገን ላይ ጥሏል። ግብጠባቂው ለወደፊት ቡድናቸው ቁልፍ አካል አድርገው በመመልከትም በመጪው የክረምት ገበያ አገልግሎቱን ለማግኘት ከቼልሲ ጋር ሊፎካከሩ ፍቃደኛ ናቸው። የ22 ዓመቱ ቨር ብሩገን ራሱን በፕሪምየር ሊግ ካቋቋመ በኋላ የበርካታ የአውሮፓ ክለቦችን ትኩረት ስቧል። በብራይተን የመከላከል ችግር ቢገጥመውም የሆላንዳዊው ግብጠባቂ ብቃቱ በውድድር ዘመኑ ከታዩት ድንቅ ገጽታዎችም አንደኛው ነው። በአሁኑ በክረምት ባየር ሚኒክ በርት ቨርት ብሩገንን ማስፈረም ይፈልጋል። ሙኒክ የግብ ጠባቂ ቦታቸውንም ለመሙላት እንደ ግዴታ ነው የሚያዩት። የእንግሊዙ ክለብ ግብ ጠባቂውን በቀላሉ ለመልቀቅ አያስቡም እና ዝውውሩ ላይም ለመደራደር 50 ሚሊየን ፓውንድም ይጠይቃሉ። ባየር ሚኒክም ሆነ ቼልሲ እሱን ለማግኘት ጥረት ለማድረግ ፈቃደኞች ናቸው። ለባየር ሚኒክ የኑዌር ተተኪን የማግኘት ፍላጎትም ከጊዜ ወደ ጊዜ እየጨመረ ነው። ምንም እንኳን አንጋፋ ግብ ጠባቂ አሁን ላይ በጎሉ ላይ አስተማማኝ ተጫዋች ቢሆንም እድሜው ግን ክለቡ ለወደፊቱ እቅድ እንዲያወጣ አድርጎታል። ቨርት ብሩገን ባየር ሚኒክ ከሚፈልገው መገለጫ ጋር የሚስማማ ሲሆን ከክለቡ ፋይናንስ አቅም ጋርም ዝውውሩን ማከናወን ችግር አይሆነባቸውም። ነገር ግን ቼልሲዎች በዝውውር ውስጥ በመቆየታቸው በመጪዎች ወራት ፊርማውን ለማግኘትም ፉክክርና ጠንካራም ይሆናል። ግብ ጠባቂው በብራይተን ራሱን ካሳየ በኋላ ትልልቅ እድሎች ከመጡለትም ለመልቀቅ ማሰቡ እርግጥ ሊሆን እንደሚችል ነው ዘገባዎች እያሳዩ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን፣ ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስለመጣችሁን፣ ስለተከታተላችሁን፣ ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፏድ ባህሩ ፕሮግራሙን እየመራው ከናንተ ጋር ቆይታን አድርግ ያለው በሌሎች ፕሮግራሞቻችን ዳግም ተመልሰን የምንገናኝ ይሆናል። ቆይታችሁን ከኛ ጋር ስላደረጋችሁ ግን እጅጉን ከልብ አድርጌ ነው የማመሰግነው። መልካም ጊዜ እንዲሆነላችሁም በአክብሮት ተመኘው።